አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስን በእውነት አምነን፣ መስከረም 26 በዚች ቀን እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ወደ በራኪው ልጅ ዘካርያስ ልኮት መጥምቁ መለኮት ዮሐንስን ከእርሱ ስለ መወለዱ አበሰረው። ስሙም የተመሰገነ እግዚአብሔርን ልጅህን ይሰጥ ዘንድ አስቀድሞ ሁል ጊዜ በመጸለይ ወደ እግዚአብሔር ይማልድ ነበረ ልጁ ያልወለደውንም እግዚአብሔር ብዙ ተባዙ ምድርም ሙሉት ያለውን በረከት ያጣ ነው በማለት እስራኤል ይገዳደሩት ነበርና ልመናውንም ሰማ። በቤተ መቅደሱም ቆሞ ዕጣንን ሲያሳርግ መላኩን ላከለት። በከበረ ወንጌልም እንደተባለው መንገዱን ይጠርግ ዘንድ በንጉሥ ክርስቶስ ፊት እንደሚሄድ የተነገረለት ታላቁ ነቢይ ዮሐንስ ከእርሱ መወለዱን አበሰረው። ዘካርያስም የሰውነቱን መድከም የመውለጃውም ዘመን እንዳለፈ ፈጽሞ እንዳረጀ የሚስቱም እንዲሁ ዘመኗ እንዳለፈና ፈጽማ እንዳረጀች መካን እንደሆነች ያውቃሉና፣ ስለዚህም ይህንን ነገር እንዴት ይሆንልኛል? እኔ ያረጀው ሸማግሌ ነኝ፣ ሚስቴም እንዲሁ ዘመኗ አልፏል፣ መካን ሆናለች ብሎ የእግዚአብሔር መላእክትን ተከራከረው። መልአኩም እኔ ይህንን ነግርህ ከእግዚአብሔር ዘንድ ወደ አንተ ተልኬ ነበር፣ ልትጠራጠርም ባልተገባ ነበረ። አሁንም ይህንን በየጊዜው እስቲፈጸም ዲዳ ሆነ፣ መናገር ይሳንሃል ብሎ ገሰጸው። ዘካርያስም የወልድ እግዚአብሔርን መንገድ የሚጠርግ ዮሐንስ እስከሚወለድበት ጊዜ ድረስ ዲዳ ሆነ። የሚገረዝበትም ቀን የሕፃኑን አባት ዘካርያስን የሕፃኑን ስም ምን ብለን እንደሚሰይሙት ጠየቁት። እሱም ብራና ለምኖ ስሙን ዮሐንስ ነው ብሎ ጻፈ። በዚያ ጊዜ አንደበቱ ተፈትቶ እግዚአብሔርን አመሰገነ። ስለ ልጁ ዮሐንስ እርሱ የልዑል ነቢይ እንዲባል መንገዱንም ይጠርግ ዘንድ በእግዚአብሔር ፊት እንደሚሄድ ትንቢት ተናገረ። ለእግዚአብሔር ምስጋና ይሁን። እኛንም በዘካርያስ እና በኤልሳቤት በልጃቸው በዮሐንስ ጸሎት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሰማቱ የቅዱስ ዮስጦስ ልጅ የቅዱስ አቡሊ የሥጋ ፍልሰት ሆነ። ዳግመኛም የአስራፊ ሰማዕታት የቅድስት አጋታ የባርባራና የዩልዮንና የአ የአባት ጊዮርጊስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሚን። የአባታችን የአቡነ ሀብተባሪያም ጸሎቱ ልመናው በዚህ ቀን የሚሉ የቅዱሳን ሰማታት በረከታቸው በእውነት በኔ በሀጨተኛው በገብረሥላሴ እንዲሁም በጸሎት አስበኛሉት ወንድሞቼ ና እህቶቼ ላይ ይኑር ለዘላለሙ አሚን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው። ዛሬም ዘወትርም ለዘላለሙ አሚን።